ሰላም ሰላም ውድ የዚህ እዚህ ቻናል ተከታታይ ቤተሰቦቻችንን እንደምን አላችሁ? ያው ተከታታይ ቤተሰብ ባይኖረ ነው፣ ወደፊት አንድ ሺህ ከዚያ አስር ሺህ ሀያ ሺህ እያልን እንቀጥላለን። ያው ምኞት አይከለከልም በሚሉ ማለት ነው። እናም ዛሬ ለእናንተ የተመረጡ ከሶሻል ሚዲያ ላይ እናንተ ዘናፈታ ተዘናፋታ ያደርጋሉ ብዬ አሰብኳቸውን ተመረጡ የተመረጡ ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ እንዳለ ሁላችሁም አዲስ ናቸው፣ ምክንያቱም የመጀመሪያ ቪዲዮ ነው። ስለዚህ ላይክ አርጉኝ፣ ፈልጌው ነው። ሼር፣ ሰብስክራይብ በማድረግ ያው እንድትተባበሩ ጠይቃለሁ። ለማንኛውም የሚያሳች ፒስ ፍቅርሽ ጃንኮኔኔ

እንዴ፣ እኔ እኮ እርቦኛል፣ ምግብ አቅርቢልኝ እኮ ነው ያልኩት። ውሃማ አጀንታ ጠብቅ እኮ ነው የመጣሁት። እንዴ፣ ወይ ሳሙን አምጪልኝና እዚህም ጋር ደግሞ በትኩስ ውሃ ድጋሚ ልታጠብ። መቼም ይሄ ምግብ ነው ብለሽ አይደለም ያቀረብሽ። ይሄን አሁን እንግዲህ እጄን ብሸነዝር አሁን ከዚህኛው ሳህን ጥግ ጣትን ጎርፎ ነው እዛኛው ሳህን ጥግ አይወስደው። ኧረ እባክሽ እባክሽ፣ እውነት ነው እውነት ነው። ይሄንን መቼም እንጀራ ወጥ ብላ አይደለም ያቀረበችው። ሙያሽ ሙያሽ የሚባለው እንደዚህ ነው። አልቅበት። ጭራሽ አደንዛ አደንዛዝ መጠቀም ጀመርክ። አረ ጤፍ ነው እባክህ ስለተወደደ በዚህ መልኩ እንጠቀም ብዬ ነው። ልክ ናቸው። ግን የኑሮ ውድነት በዚህ ከቀጠለ ግራም በመቶ ግራም በአንድ ባስሽ ደቃስ ተብሎ ነው ነገር

በኋላ ላይ ነው። ምንድን ነው ቆይ ለመሆኑ የነገር አለ እንዴ? እኔ እኮ በኤግዚቢትነት ሙዚየም ውስጥ ገብቶ የተቀመጠ መስሎኛል። ምን እንጀራውን ነው ታዲያ ምን ሆንልሃለሁ? ቆይ ለመሆኑ አንተ የማን ልጅ ብትሆን ነው በአደባባይ ቅርስ ይዘህ የምትዞረው? እኔ የወርቁ አይተህ ነው

ማንጀራ ገዘውኩ ስንት ገዛ? አረ ራሱ ከሌባ ላይ በሀያ ሦስት ብር ነው የገዛሁት። አምጣ አስኪልኝ፣ አይኑ ቅንድብ የለው።

እንግዲህ ቤተሰቦቻችን በአዲስ ፕራንክ ተመልሰናል። ይህንን ቪዲዮ እስከ መጨረሻው ተመልከቱ። ለጤንነት ለጤንነት

ስለዚህ አሁን መጀመር የምፈልገው ምን መሰለሽ፣ አስራ አምስት ኪሎ ሙዝ በአንድ ጊዜ ላ ጠርገሽ ትጨርሻለሽ ይባላል። እውነት ነው? ከዛ በላይ እበላለሁ። ከአስራ አምስት ኪሎ በላይ፣ ከዛ በላይ እበላለሁ። እንትን ጋሪውን ቢመጣ እበላለሁ። ጋሪው ይዞት የሚዞሩት በጣም ብዙ እኮ ነው። እሱ እኮ ትጨርሻለሽ ከባድ ነው። በጣም የሚገርም ነው የሚገርም በጣም የሚገርም ነው። ደግሞ የሚገርመው አሁን ምንድነው እ 15 ኪሎ እና ከዛ በላይ መብላት ሳይሆን ይሄን ሁሉ እየበላሽ ሽንት ቤት አትጠቀም። የሚገርም ነገር ነው አትጠቀም፣ ሽንት ቤት አትሄጂም። አትሄጂም ማለት ደግሞ ምንድነው? ሽንት ቤት አለመሄድሽ ወይ ደግሞ ካካ ምንድነው? በእናንተ ምጥ ፋራው፣ ፋራው ነው የሚባለው። ካካ አራዲኛ ቋንቋ ነው አይደል? አይገርም አይደል? አራዲኛ እንደየ ጊዜው እንደየ ትውልድ ብዙ ነገር፣ አሁን በእኛ ጊዜ ሌላ የሚባለው ነገር ነበረው። እንዲህ እንዲህ እያለ ደግሞ አሁን ፋራው ተባለ አካለለ። በጣም የሚያስቅ ነገር ነው። ሌላው እዚሁ ላይ ደግሞ የሚያስገርም ነገር አለ። ምንድነው? አይርብሽም፣ ረሃብ ምናምን ነገር የለሽም ምንም አይርብሽም። ሳትበይ ብትይ ብታድሪ ረሃብ የለም። የሚገርም ነው። ሙዝ ትበያለሽ። እሱን አጫውተሽኛል። ምግብ ላይስ እንዴት ነሽ? ሙሉ በግ የሚመጣልኝ አይሳ እንትን ጨርሰዋለሁ። ሙሉ በግ ጭጭ ታረጋታለሽ። አይ ታዲያ ማል ሊገዛው ነው የሆነ ስደተኛ ምራት አቋቁማለች ውስጥ አጨብጫቢ ነኝ፣ አጨብጫቢ ነኝ፣ አጨብጫቢ ነኝ። ሀገር ያወቀኝ ሴፍ ፋንታውን የሚባል ካድሬ ደግሞ ያቀረበ ዮኒ ማኛው ወልካም ብለና የሚያጨረጭር ሰው እኮ ይጠፋል

ከንብ ቀፎ ውስጥ ማር እናገኛልና፣ ከስልክ ቀፎ ውስጥ ለምንድን ነው ማር ማናገኘው? ካርድ ስለሌላት። ሪፍት ቫሊ ዩኒቨርሲቲ የልቀት ማር

እዛ ትምህርት ቤት አብረውን የሚማሩ የነበሩት ግን የት ሄዱ? ፊትለፊት የሚቀመጡት ንግድ ባንክ በአራት ሺ ብር ደመወዝ ውስጥ እየሰሩ አረባቂ እዛ ሺ ባንክ ቬንቸሮች ውስጥ ኋላ የሚቀመጡትማ ዩቲዩበር ነው ላል እ ጭራሽ የማይመጡት ጭራሽ የማይመጡትማ አገር እየመሩት፣ ኖርማል ነው። ችግሩ ሌላ ምንም ችግር የጨረቃ ቤት ምናምን የሚባለው መተህ ብታይው፣ የአዲስ አበባ ልጅ እናገር ሌላ ሰው አይመለከተውም። ስለ አዲስ አበባ ካልኖርክበት ካላወቀው አትናገር። የአዲስ አበባ ልጆች ምን እንዳለን እናውቃለን። አታውቀውም፣ ስለማታውቀው አዲስ አበባ እንዳታወራ። እኔ ያውቀዋለሁ። አዲስ አበባ እትብት የተቀበረው አዲስ አበባ ነው። ስለዚህ እንደነገርኩን እንደ ሞጣ አይነት ዝንባም ከሞጣ ከሚባል መጣ አሜሪካ ገባ ይናፈጠብሃል እየመጣ ልከልክ፣ ያንን ነው

ብዙም ላይ አይቻችሁ ይችላል። በቀጣይ እናንተ ዘና ያሰባችሁ ገራሚ ገራሚ ይመጣሉ። እስከዚያው ፒስ